ከናስተልኝ ክብራትና ክብራን የዩቲዩብ ቻናል የቤተሰቦች የሰዓቱን አጭር መረጃ ይዤ ቀርብ ያለው እስከ ፈጻሚ አብራችሁኝ ቆዩ። ክብራን አድማጮች በወቅታዊ ሁኔታ በትግራይ ክልል የተፈጠረውን ሁኔታ አስመልክቶ ሪፖርተር ጋዜጣ ሰፊ የትንታኔ ዘገባ ይዞ ወጥቷል። ያውም ከሰሞኑ የተፈጠረውን ጉዳይ አስመልክቶ በዝርዝር ዘገባ ይዟል። ከአቶ ጌታቸው ረዳ መግለጫ በፊትና በኋላ የተፈጠሩ ክስተቶችን እንዲሁም ደግሞ የህወሀት አመራር ከሆኑት መካከል ወይዘሮ ፈትለ ወርቅ ወይም ሞንጆሪ ነው ለ ለአንድ መገናኛ ብዙሃን የሰጡትን ምላሽ ይዟል። በተለይም እኛ እድር አይደለንም የፖለቲካ ፓርቲዎች ነን ስልጣን እንፈልጋለን ለስልጣን ነው የምንታገለው ሲሉ ቃል በቃል መናገራቸውንም ጭምር ጠቅሷል። በርካታ የክልሉን ፖለቲከኞችም አናግሯል። በዚህ ሰፊ ዘገባው ላይ የጠቀሰውን አስገራሚ ትንታኔ በቀጣይ የማስደምጣችሁ ይሆናል። አብረን ሰፊውን ትንታኔ እናድምጠውም። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ባሳለፍነው ሐሙስ መጋቢት አራት ቀን 2017 ዓመተ ምህረት በአዲስ አበባ የሰጡት መግለጫ ብዙ ጉዳዮችን በግልጽ ያስቀመጠ ነበር የሚለውም ሪፖርተር ጋዜጣ ሰፊ ትንታኔውን ሲጀምር ትግራይ ክልልን ከሁለት አመታት አሰቃቂ ጦርነት እንዲላቀቅ ያደረገው የፕሪቶሪያው የሰላም ስምምነት ከናካቴው መፍረሱ ይፋ ባይሆንም ነገር ግን እርሳቸው ሲመሩት የቆዩትና በስምምነቱ መሰረትም ተመስርቶ የነበረው ጊዜያዊ አስተዳደር መደበኛ ስራውን እየሰራ መቀጠል የሚችልበት ሁኔታ ችግር ውስጥ መውደቁን ያረጋገጠ ይመስል ነበር ብሎታል። ይህንን በተመለከተ ጊዜያዊ አስተዳደሩ የፌዴራል መንግስቱ አካል ነው የሚሉት አቶ ጌታቸው ረዳም በህግ የተቋቋመው አስተዳደር ግን ስልጣን ፈላጊ ባሉት የህወሀት ቡድን አንጃ የተነሳ ስራውን እየሰራ የሚቀጥልበት አውድ መነፈጉን በግልጽ በመግለጫቸው ራሳቸው ላይ ጠቁመዋል። አቶ ጌታቸው ረዳም በአዲስ አበባ መግለጫ እየሰጡ በነበረበት ሰዓትና ከዚያ ወዲህም ቢሆን በትግራይ ክልል በተለያዩ ከተሞች የህወሀት አንደኛው ክንፍ ይህንኑ የተለያዩ እርምጃዎችን በክልሉ ሲወስድ ይስተዋል ነበርም። የህወሀት ከፍተኛ ባለስልጣናት ከሆኑት መካከል አቶ አማኑኤል አሰፋና ዶክተር ፍሳሃ ሀብተ ጽዮን በእንግሊዝኛና በአማርኛው በትግርኛ እያፈራረቁ በሰጡት መግለጫ ወደ አዲስ አበባ የሄዱት አቶ ጌታቸው ረዳ ህገ ወጥና ብሔራዊ ክህደት የፈጸሙ እያሉ ሲያወግዟቸው ተደምጠዋል፣ ይላል ሪፖርተር ጋዜጣ። የህወሀት ክንፍ ከመግለጫ ምላሽ ባለፈ ግን መሬት ላይ እርምጃ መውሰድ መቀጠሉን ሲነገር ሰንብቷል። አንድ ስማቸውን እንዳይጠቀስ የፈለጉ አንጋፋ የትግራይ ፖለቲከኛ ክልሉ የጊዜያዊ አስተዳደሩ ሲቆጣጠራቸው የነበሩ የመንግስት ቢሮዎችና መዋቅሮችን የህወሀት ኃይል እየተቆጣጠረ ይገኛል ብለዋል። በጊዜያዊ አስተዳደሩ ስር ሲሰሩ የነበሩ የስራ ኃላፊዎችም በህወሀት መታሰርና መሳደድ ጀምረዋል የሚሉት ፖለቲከኛው የህወሀት ሌላኛው ክንፍ የነጌታቸው መዋቅርን ሙሉ በሙሉ እየተቆጣጠረው እንደሆነ አረጋግጠዋል። በወቅቱ በትግራይ ያለው ሁኔታ ምን እንደሚመስል ሪፖርተር ጋዜጣ የጠየቃቸው ሌላኛው አስተያየት ሰጪ ሳልሳዊ ወያኔ ትግራይ ፓርቲን የህዝብ ግንኙነት ኃላፊ የሆኑት ብርሃነ አጽባ ከባድ ስጋት ያጠላበት በማለት ይገልጹታል። መቀሌን ያለሁት አቶ ጌታቸው የጦር መኮንኖቹን አሰናበቱ የሚለው ዜና ከተሰማበትና በህወሓት ውስጥም ውጥረቱ መባባስ ከጀመረበት ቀን ጀምሮ ፍርሃትና ጭንቀት በህዝቡ ዘንድ መፈጠሩን እያስተዋልኩ ነው ይላሉ። ባንኮች አካባቢ ረዣዥም ሰልፎች ይታያሉ፣ ገበያም አካባቢ በእጥፍ ጨምሯል። ሌላም አካባቢው እንደዚሁ ነው። በዚህ ግርግር ለመጠቀም አንዳንድ ነጋዴዎችም ሲሞክሩ ይታያል። ይህ ደግሞ ህዝቡን ለጉዳት ዳርጎታል ይላሉ። አሁን ድረስ ልጆቻቸው የት እንደደረሱ የማያውቁ ብዙ የቤተሰባቸው አባል ወደ ጦርነት ገብቶ የረገፈባቸው ሰዎች በርካታ ናቸው። የትግራይ ህዝብ በጦርነቱ የከፈለው ዋጋ ከባድ ነው። ይህ ደግሞ ስሜቱ አሁንም ገና ትኩስ ነው። በቅጡ እርማቸውን ያላወጡ እናቶችም አሉ። ይህ በሆነበት ሁኔታ በህወሓት መካከል መሰንጠቅ መፈጠሩና ሌላ ዙር ጦርነት ሊፈጠር ነው የሚል ስጋት መጫሩ ነገሩን አባብሶታል በማለት ለሪፖርተር ጋዜጣ ይጠቅሳሉ። አስከፊ ጠባሳ በትግራይ ህዝብ ላይ ያሳረፈው የኤርትራ ሰራዊት ብቻ ሳይሆን ሌሎች ሀገሮችም በዚሁ ዙር ጦርነት ሊሳተፉ ይችላሉ የሚባሉት ትንታኔ መሰማቱ ደግሞ የህዝቡን ጭንቀት አባብሶታል። በአጠቃላይ ይላሉ ፖለቲከኛው፣ በአጠቃላይ የትግራይ ህዝብ ሰማይ ደግፎ ይዞ ነው ያለው ማለት ይችላል፣ በማለት በትግራይ ያለውን የስጋት ደመና በእጅጉ ግዙፍ እንደሆነ ይገልጻሉ። ከሰሞኑ በትግራይ ክልል ፖለቲካ የተፈጠረው ቀውስ በፓርቲ ውስጥ ለረጅም ጊዜ ሲብላል የቆየው መሰንጠቅ ወይም የስልጣን ሽኩቻ ውጤት መሆኑ ይነገራል። አንዳንዶች የአቶ ጌታቸው ረዳን ቃል ተውሰው በጊዜያዊ አስተዳደሩ ላይ መፈንቅለ መንግስት ተፈጽሞበታል ሲሉም። ሆኖም ግን በተቃራኒው የቆመው የህወሀት አንጃ ግን ህግ የማስከበር እርምጃ እየወሰድኩ ነው በማለት ይደመጣል። ጊዜያዊ አስተዳደሩ ጉዳዩን መፈንቅለ መንግስት ቢለውም የህወሀት ሌላኛው ክንፍ የሆነው የነደብረ ጽዮን ቡድን በፊናው ጉዳዩን ህግ ማስከበር የሚል ስም ቢያወጣለትም በወቅቱ የተፈጠረው ክፍፍልና ፍጥጫ የጦርነት ስጋት መጋረጡ ሁሉም ይስማሙበታል። የህወሀት የእርስ በርስ ግብግብ እስከ ቅርብ ጊዜ ድረስ መሬት ላይ ያልወረደ የቃላት መወራወርና የሚዲያ ውዝግብ ብቻ ሆኖ ነበር የዘለቀው። ከአንድ ወር ቀደም ብሎ ለረዥም ጊዜ ገለልተኛ ነኝ ሲል የቆየው የህወሀት የጦር ኃይሉ ከፍተኛ ኮኖች የነ ደብረጽዮን ገብረ ሚካኤልን ቡድን ህወሓትን ደግፈው መግለጫ እስካወጡበት ጊዜ ድረስ የትግራይ ፖለቲከኞች ውዝግብ አንድ የፖለቲካ ተንታኝ እንደገለጹት ቀዝቃዛ ጦርነት ሆኖ ነበር የከረመው። ከዚያ በኋላ ግን ነገሮች ሁሉ ተለወጡ። የጊዜ አስተዳደሩና የህወሓት ጽህፈት ቤት ቡድኑ አንዱ ሌላውን ከስልጣን አንስቼዋለሁ መባባላቸውንም ሆነ አንዱ ሌላኛውን እውቅና መንፈጉ ባለፉት ወራት የተለመደና በተደጋጋሚ የታየ ሁኔታ ነበር። ገለልተኛው ነው መቆሙ የሚነገረው የጸጥታ ኃይሉ ስም እየጠሩ አንዱ በሌላው ላይ እርምጃ እንዲወስድና ሕግ እንዲያስከብር መጋበዛቸው የተለመደ ሆኖ ነበር የቆየው። ፌዴራል መንግስቱንም፣ ምርጫ ቦርድንም እንዲሁም የፕሪቶሪያውን አደራዳሪዎችም በስም እየጠሩ አንዱ ሌላውን ሕገ ወጥ አካሄድን ያርሙ ሲሉ መግለጫ ሲደረድሩም ቆይተዋል። ይሁን እንጂ ጦሩ አንድ ወገን ለይቶ ከህወሓት ጽሕፈት ቤት ጎን ቆሞ የጊዜ አስተዳደሩን ብሔራዊ ክህደት የፈጸመ ቡድን ብሎ ሲፈርጅ ሁሉም ነገር አፍጦ የወጣ መሰለም ጦሩ ከህወሓት ጽህፈት ቤት ጎን ወግኖ መቆሙን ተከትሎ በርካታ የትግራይ ወጣቶች በየከተሞቹ ተቃውሞ በማድረግ የጦሩንና የነደብረ ጽዮን የህወሓትን አቋም ሲያወግዙ ታይተዋል። በትግራይ ሰላም እንዲሰፍን እንፈልጋለን ያሉ ወገኖች በሰልፍ አደባባይ ወጥተው የጸጥታ ኃይሉ ገለልተኛነቱን ጠብቆ እንዲቆም አሳስበዋል። የህወሓት የእርስ በርስ ችግር ተወግዶ ሁለቱም የህወሓት ቡድኖች በጋራ የትግራይን ህዝብ ጥቅም ለማስከበር እንዲሰሩ ህዝቡ በአደባባይ ተቃውሞውን ሲጠይቅ ይጠይቅ ነበር። የሁለቱ የህወሓት ቡድኖች ውዝግብ በጦዘ ቁጥር በየመሃሉም ሲሆን እንደሚታየው ሁሉም ከዚያ ወዲህም የሁለቱ ሀይሎች መሪዎች ሲጨባበጡና ጎን ለጎን ቆመው የሚታዩባቸው ፎቶግራፎችና ምስሎች ይፋ መሆኑ ቀጥሎ ነበር። እነዚህ ነገሮች ደግሞ በደብረ ጽዮንና በአቶ ጌታቸው ረዳ ኃይሎች መካከል ውጥረቱ ረግቡ ሰላማዊ ሁኔታ ተፈጠረ የሚል ስሜት ሲፈጥሩ ቢታዩም፣ ነገር ግን ወዲያው በማግስቱ በመግለጫ መካሰሱና መወዛገቡ ተመልሶ

አንድ ቀዝቀዝ ሲል ከርሞ ነበር። ሲሞላ ይፈሳል፣ ሲከር ይበጠሳል እንደሚባለው ሀገርኛ ብሂል ይህ የሁለቱ ኃይሎች ውዝግብ ተወጥሮ በመጨረሻ ከሰሞኑ ፈንድቷል። አቶ ጌታቸው ረዳ በደብዳቤ ሶስት የጦር መኮንኖቻቸውን ማገዳቸውን ተከትሎ ጊዜያዊ አስተዳደሩ ከህወሀት ጋር መጋጨት ብቻ ሳይሆን የጸጥታ ኃይሉንም እንደማይታዘዘው በይፋ ታየ። ውስጥ ውስጡንም ሲብላላ የነበረው የሁለቱ ኃይሎች ውዝግብ በይፋ ፈንድቶ በአዲ ጉዶም፣ በአዲ ግራትና በመቀሌ ከተሞች ሰዎችን ለጉዳት የዳረጉ ግጭቶችና የተኩስ ልውውጦች ተደረጉ። ህወሓት በጦሩ ታጅቦ የመንግስትን ቢሮዎች መቆጣጠር ሲጀምር አቶ ጌታቸው ረዳ ወደ አዲስ አበባ መግባታቸው ተሰማ። አቶ ጌታቸው ጊዜያዊ አስተዳደሩን ከሞት ለመታደግ የፌዴራል መንግስቱ ጣልቃ እንዲገባ ከበቂ በላይ ምክንያት አለው ማለታቸው በትግራይ ክልል ታላቅ ብሔራዊ ክህደት ፈጸሙ በሚል ያኛው የህወሓት ቡድን ነገሩን ሲያጦዘው ታየም አሁን ትግራይን የተቆጣጠረው የህወሓት ኃይል ከፌዴራል መንግስት ጋር ዳግም ወደ ጦርነት ሊያመራ ይችላል የሚል ስጋት ተፈጥሯል። ከኤርትራ ሰራዊት ጋር አጋርነት መፍጠሩም እየተጋለጠበት የሚገኘው ህወሓት የፌዴራል መንግስት ጊዜ አስተዳደሩን ወደ ቦታው ለመመለስ በሚል ወደ ትግራይ ክልል ከገባ በትግራይ ቀጠናዊ ጦርነት ሊፈጠር ይችላል እየተባለ ነው በማለት ያስቀምጠዋል። ሪፖርተር ጋዜጣም ትንታኔውን ሲቀጥልም በትግራይ የተፈጠረው ምን እንደሆነ የበለጠ ግልጽ ማብራሪያ እንዲሰጡ የተጋ ያበዙት አንጋፋው ፖለቲከኛ ነገሩ ወደ ጦርነት ሊያመራ መሆኑን ይናገራሉ አለም አቀፉ ማህበረሰብ አሉ እኚሁ የፖለቲካ ተንታኝ አለም አቀፉ ማህበረሰብን በዲፕሎማሲ ከሰራና ሁሉም ወገን ለሰላም ዝግጁ ከሆነ ሰላም ሊመለስ ይችላል። ትግራይን የተቆጣጠረው የህወሓት ሌላኛው ኃይል ከፌዴራል መንግስቱ ጋር መነጋገሩ የማይቀር ነው። ሆኖም ጊዜያዊ አስተዳደሩ መፍረሱን ፌዴራል መንግስት ተቀብሎ የእነርሱን ጥያቄ ያስተናግዳል ወይ የሚለው ወሳኝ ጉዳይ ነው። አቶ ጌታቸውም ሆነ በጊዜያዊ አስተዳደሩ ስር የነበሩ ሜዳ ላይ እንዲቀሩ መንግስት ይወስናል የሚለውም ወሳኝ ነው። ፕሪቶሪያ በአመዛኙ አበቃለት ወደሚያስብል ደረጃ ደርሷል። ነገር ግን ዳግም መደ መደራደርና ማሻሻልም ይቻላል በትግራይ ተፈጥሮ የነበረው የሰላም ብቻ ሳይሆን የዲሞክራሲ ተስፋም ቢሆን ከባድ አደጋ ተጋርጦበታል በማለት ያብራራሉ የሳልሳዊ ወያኔ ፓርቲው አቶ ብርሃነ በበኩላቸው ደግሞ ህወሀት ጊዜያዊ አስተዳደሩ ሲመሰረት በሂደት ለራሱ የሚመች መንገድ ሊጠቀምበት አስቦ ወደ ሰላም ስምምነቱና ወደ ጊዜያዊ መንግስት ምስረታው መግባቱን ይገልጻሉ ይህ ባሰበው መንገድ አልሄድ ሲለው ደግሞ ግን ቡድኑን በኃላፊነት የያዙትን አቶ ጌታቸው ረዳን በራሱ ታማኝ በሚለው ሰው ለመተካት ከባድ እንቅስቃሴ ማድረግ መጀመሩን ጠቁመዋል። ይህ ደግሞ በህወሀትና በጊዜያዊ አስተዳደሩ መካከል ግጭት መፍጠሩን ነው ያስረዱት። ህወሀት መንግስትና ፍጹም የበላይነትን የጨበጠ ኃይል ነበር። ደም አፋሳሽ ጦርነት በትግራይ ክልል ከተካሄደ በኋላ ግን ሁሉንም አቃፊና አሳታፊ የሆነ ስርዓት በትግራይ እንዲፈጠር ለመስማማት ተገደደ። በአዋጅ ቁጥር 359 ህዝባር 1995 መሰረት እንዲሁም በፕሪቶሪያ በተስማማውና በጊዜው አስተዳደሩ መመስረቻ ደንብ መሰረት ጊዜው አስተዳደሩ ያን የተመሰረተ በማለት ያስረዳሉ። አክለው ነገር ግን ሂደቱ አካታችና አቃፊ መንገድን የተከተለ ስላልነበር እኛ በጊዜው ተቃውሞ ስናቀርብ ቆይተናል። ይህም ቢሆን ህወሀት አልተስማማውም። ሙሉ ለሙሉ ጊዜያዊ አስተዳደሩን መቆጣጠር ነበር የፈለገው። በአንድ ከተማ ሁለት ከንቲባ፣ በአንድ ዞን ሁለት አስተዳዳሪ ሲሾም ቆየም። ተቃዋሚዎች፣ ወጣቱና ምሁራን ፖለቲካውን እንዲሰፋና ዴሞክራሲን እንዲበቅል ግፊት ስናደርግ ቆይተናል። ሆኖም ግን ህወሀት ይህ ለህልውና አደገኛ ነው በማለቱ ጊዜያዊ መንግስቱን ለማፍረስ መስራት ጀመረ። እኛ ከኢትዮጵያ ትግራይን ለመነጠል የምንታገል ፓርቲ ብንሆንም ነገር ግን ተወደደም ተጠላም እስክንለያይ ድረስ የሀገሪቱን ህግ አክብረን መንቀሳቀስ ግዴታ ስላለብን ምርጫ ቦርድ ጠቅላላ ጉባኤ አድርጉ ሲለን በስርዓቱና በህጉ መሰረት አድርገናል። ህወሀት ግን ይህንን አልቀበልም ብሎ ጥሶታል። ያደረገውን ጉባኤ ዳግም እንዲያደርግ ቢታዘዝም እስካሁን አላደረገም። በስተመጨረሻም ሰላማዊ ትግል እንደማያዋጣው ሲያውቅም ጦሩን ከጎኑ አሰልፎ መንቀሳቀስ ጀመረም። አሁን የሚታየው ከቀበሌ ጀምሮ በወረዳና በከተሞች መዋቅር እያፈረሱና ቢሮዎችንም እየሰበሩ መንግስትን ወደ መቆጣጠር ነው የገቡት። የሚፈልጉትን እያሰሩ እየሰወሩና፣ የሚፈልጉትን እያስፈራሩ በኃይል ስልጣኑን ቀምተዋል። ጊዜ አስተዳደሩ የሚጠበቅበትን ያክል ሰርቷል ባንልም፣ ነገር ግን የሞተ መንግስት ቢሆን ህጋዊ ስርዓት ይሻልናል ብለን እናምናለን። ስለዚህም አሁን ህወሃት እየሄደበት ያለው መንገድን እንቃወማለን። አሳፋሪ ያልተገባ ድርጊት ብቻ ሳይሆን ትግራይን ዳግም ከባድ ዋጋ የሚያስከፍል በመሆኑም በአስቸኳይ ክልላዊ ብሔራዊ ጉባኤ ተጠርቶ ሁሉንም አኳታች መንግስት መመስረት አለበት። የሳይሆን ጦርነቱ ከተጀመረ ቀጠናዊ ዓለም አቀፋዊ ቀውስም የሚፈጠር በመሆኑ ህወሓት ይህንን ድርጊት አቁሞ ወደ ጠረጴዛ ፖለቲካ መምጣት አለበት በማለት ሰፊ ማብራሪያ ለሪፖርተር ጋዜጣ ሰጥተዋል። በትግራይ ክልል በህወሀት መከፋፈል የተፈጠረው አደጋን ለመፍታት ፌዴራል መንግስቱ ምን አይነት መንገድ ይከተል የሚለውን በተመለከተ የትንታኔ እስከተጻፈበት ሰዓት ድረስ ከመንግስት በኩል የተሰጠ ማብራሪያ የለም፣ ይላል የሪፖርተር ጋዜጣ ትንታኔ። ጉዳዩ የፌዴራል መንግስቱ ወደ ትግራይ የጸጥታ ኃይሉን እንዲያስገባ መነሻ የሚሆንና ከህወሓት ጋር ጦርነት ዳግም እንዲቀሰቀስ የሚያደርግ ነው እያስባለ ነው። ነገር ግን ከትግራይ ባለፈም የአማራና አፋር ክልሎችን የሚያካልል ተጨማሪ ግጭት ያዋልዳል የሚል ስጋትን ፈጥሯል። አሁን በውጭ የሚገኙትና በጊዜያዊ አስተዳደሩ ከፍተኛ አመራር ሆነው የቆዩት ሌተናል ጄኔራል ጻድቃን ገብረትንሳይ እንደገመቱት ከሆነ ህወሀት ጊዜ አስተዳደሩን ማፍረሱ የኤርትራ ሰራዊትን የሚጋብዝ ጦርነት ሊያዋልድ የሚችል እንዲሁም በሱዳን እየተካሄደ ካለው ጦርነት ጋር የሚጋመድ ጦርነት በኢትዮጵያ የሚፈጠር አጋጣሚ ነው በማለት ያብራራሉ። በደብረ ጽዮን ገብረ ሚካኤል በኩል የሚመራው የህወሀት ክንፍ የአቶ ጌታቸው ረዳን አስተዳደር ከፌዴራል መንግስቱ ጋር በመስራቱና ፌዴራል መንግስቱን ጣልቃ እንዲገባ በመጠየቁም ብሔራዊ ክህደት የፈጸመ ሲሉ ይወነጅሉታል። ይሁን እንጂ ይላል ሪፖርተር ጋዜጣ ይሁን እንጂ ህወሀት ከኤርትራ ጋር በሚስጥር መተባበሩ ምን አይነት ስያሜ ሊሰጠው ይችላል ሲሉ በተቃራኒው የሚጠይቁ በርካቶች ናቸው ብሏል ጋዜጣው። አቶ ጌታቸው ረዳ ባሳለፈው ሐሙስ በሰጡት መግለጫ ትግራይን በወቅቱ የከበበው ሁኔታ ምን አይነት መልክ ያለው እንደሆነ ሰፊ ማብራሪያ ሲሰጡ ብለዋል። አንዳንዴ ትንሽ ፍሬሃ እግዚአብሔር ያስፈልጋል ያሉት አቶ ጌታቸው ረዳ የፌዴራል መንግስቱ ዝም ብሎ መውቀስና መኮንን ብቻ ሳይሆን ራሱ ህወሀት የፈጠረውን ችግር በሰፊው ሲዘረዝሩ ተደምጠዋል። በመግለጫቸው ካነሱት ሰፊ ሀሳብ ደግሞ የሚከተሉትን ይዘዋል። መልሶ ማቋቋምና ተፈናቃዮችን መመለስ ያስቆም ነው። ራሳችንን ሁሉም ነገር ሁሉንም ጥፋት ለፌዴራል መንግስት እየሰጠው ከእንግዲህ መቀጠል አልችልም። አንድ የህግ ተቀባይነት ያጣ የህወሓት አንጃም ጉባኤ አድርግ ያለው በሚል ስም ብቻ ደጋፊዎቼ የሚላቸውን ከፍተኛ መኮንኖች ተጠቅሞ የሚያደርገው እንቅስቃሴ ነው። በትግራይ ችግር የፈጠረብን በሞኖፖሊ ስልጣን ይዞ የቆየ ኃይል ነው። ይህ ኃይል ጦርነቱ እንዳይቀር አንዳች ስራ ያልሰራ ኃይል፣ ፕሪቶሪያ የፈጠረውን እድል ከመጠቀም ይልቅ ትርምስና ሌላ ዙር ጦርነት መፍጠር ነው ስራው ያደረገው። ተፈናቃይ ወደ መኖሪያ የመመለስ ችግር የኛ የራሳችን ችግር ነው። ሰራዊቱን ትጥቅ ማስፈታት መልሶ ማቋቋም የተሰናከለውንም የኛው ችግር በተሰናከለው በእኛው ችግር ነው። አሁን ያለው ጉባኤን አድርግ ያለሁ የሚለው የህወሓት አንጃ የሀሳብ ልዩነት አይቀበልም። በረሃ እያለን የተጠቀምናቸውን ቃላቶች አሁን ካልደገመንና ካልተሳደበን ለጠቅላይ ሚኒስትሩ አድርሃል በዚያ እያጎበደድክ ነው የሚል ነው የሚሰጠን መልስ። በጎን ግን እኔ ይሻላለሁ እያለ ከጠቅላይ ሚኒስትሩ ስልጣን የሚለምን ኃይል እፍረት የለሽ ነው በማለት ይገልጹታል። የፕሪቶሪያ ስምምነት በግልጽ የትግራይ የጸጥታ ኃይል ትጥቅ ፈቶ የመልሶ ማቋቋም ስራ የሚሰራ እንዲሰራ ያዛል። የተስማማነው አንድ መከላከያ ሰራዊት ብቻ በኢትዮጵያ ውስጥ እንደሚኖር ነው። ትግራይ የተወሰነ የጸጥታ ኃይል ብቻ ይኖረዋል። መልሶ ማቋቋሙ የተቋረጠውና ከሰባ አምስት ሺህ በላይ የዚህ ተጠቃሚ መሆን የሚጠበቅባቸው ታጣቂዎች ህልማቸው የተጨናገፈውና አሁንም እንደታጠቁ ያሉት በዚሁ ታጣቂ ቡድን ነው ይላሉ። ትግራይ ግን በአሁኑ ሰዓት በፌዴራል መንግስቱ የሚወከል ሌላ ነገር የለም። ከፕሪቶሪያ ውጪ የፖለቲካ ውይይት በአግባቡ መደረግ ነበረበት፣ አልተደረገም። ትግራይ ከሁሉ አስቀድሞ ማረጋጋት ሲገባ መቀሌን ሳይገር የብጥብጥ ማዕከል ለማድረግ ነው እየተሞከረ ያለው። ፕሪቶሪያ በአግባቡ ቢፈጸም እኮ ጊዜያዊ አስተዳደር ትግራይ አያስፈልጋትም። በራሳችን ጥፋት የተፈጠሩ ጥፋቶችን መጥቀስ መጥቀስም ያስፈልጋል። የኔ ስራ ከፌዴራል መንግስቱ ጋር እየተገናኙ ፕሪቶሪያን ማስፈጸም ነው። አሁን ሶስት አራት ሰው እኔ ጊዜያዊ አስተዳደር ልሁን የሚላለም። እኔ ስልጣኔን ያቆዩልኝ እያልኩ አይደለም፣ ትግራይ ወደ ጦርነት እንዳይገባ ስል ነው ይህንን የማደርገው። ሰላም ከተፈጠረ ተጠያቂ ይሆናሉ። ሰላም ተፈጥሮ ተጠያቂ ላለመሆንና ስልጣን ለመያዝ ሲሉ ወደ ጦርነት መግባት የሚመርጡ ጥቂቶች አሉ ሲሉ የነ ደብረ ጽዮን ቡድንን ያጋልጣሉ አቶ ጌታቸው። ይህንን መሰል ይዘት ያለው የአቶ ጌታቸው ረዳ መግለጫ በወቅቱ በትግራይ የተፈጠረውን ሁኔታ ግን የተሟላ ሁኔታ ብቻውን ይገልጸዋል ተብሎ አይገመትም። ከአቶ ጌታቸው ወገን በተቃራኒ የቆመው የህወሓት አንጃ ምን መሳይ አቋም በአሁኑ ወቅት እያንጸባረቀ እንደሆነ በዝርዝር መመልከት አስፈላጊ ነው ተብሎ ይታመናል ብሏል ሪፖርተር። ትግራይን የከበበውና ለቀጠናዊ ጦርነት ኢትዮጵያን ዳግም ሊዳረግ ይችላል ተብሎ የተፈራው ያለው ስጋት ምንጩ ምን እንደሆነ የበለጠ ለመረዳት አቶ ጌታቸውን የሚቃወመው ህወሀትን የሚያነሳቸውን አጀንዳዎች መመርመር እንደሚጠይቅ ይገመታል። ከሰሞኑ ወደ ሶስት ሰዓት የረዘመ ቃለ መጠይቅ በሆራይዘን ዩቲዩብ ገጽ ላይ የሰጡት የህወሀት ከፍተኛ አመራር የሆኑት ወይዘሮ ፈትለ ወርቅ ገብረ እግዚአብሔር ወይም ሞንጆሪ ነው። ህወሀት ከጊዜ አስተዳደሩ ጋር ከፈጠረው ውዝግብ ጀምሮ በብዙ ጉዳዮች የሚከተላቸውን አቋሞች በሰፊው ሲያብራሩ ተደምጠዋል። አለ ፈትለ ወርቅ ዛሬ ከመንግስት ጋር ፕሪቶሪያ ብቻ ነው የሚያገናኘን። ከብልጽግና ጋር የፓርቲ ውይይትም እናደርጋለን። አንዳንዴ መግለጫ መወራወርና አለመግባባትም ይፈጠራል። እኛ እስካሁን አያምኑንም መጠራጠርም አለን። እኛ ግን ሰላም እንደምንፈልግንም እናንጸባርቀው፣ ይላሉ ሞንጆሪ ነው። አክለውም አስገራሚውን መግለጫቸውን ሲቀጥሉ የካቲት ሶስት ቀን ምርጫ ቦርድ እኛን አግጃችኋለሁ ብሎ ደብዳቤ ላከልን። ሆኖም ከዚያ ወዲህ በአፍሪካ ህብረት ኢጋድና ሌሎችም ባሉት የፕሪቶሪያ ስምምነቶች ልምድ የተገመገመበት መድረክ ላይ ከብልጽግና ጎን ተቀምጠን ተነጋግረናል። በአንድ በኩል አግደናቸዋል፣ አናውቃቸውም ይሉናል። በሌላ በኩል ደግሞ እየጠሩን እንነጋገር፣ አብረን እንስራ ይሉናል። ይህ ነገር ይቁም ነው የምንለው። ለሀምሳ አመታት የታገለ ድርጅት አንመዘግብም በሚል ውዝግብ መፍጠር ለምን ያስፈልጋል? እኛ ለረጅም ጊዜ የኤርትራ ሰራዊት ድንበር አልፎ ትግራይ ገብቶ ጨፍጭፎናል መሬታችንን ይዞ ይገኛል ስንል ነበር። ሆኖም እነርሱ ይህንን ሲክዱ ነበር የቆዩት። አሁን ደግሞ ድጋሚ ተመልሰው ኤርትራ ትግራይ ገብታ ጨፍጭፋለች፣ መሬት ይዛለች ማለት ጀምሯል። ይህንን እኛ አንቀበልም ሲሉ የኤርትራ መንግስትን ሲከላከሉ ተደምጧል። የፕሬቶሪያ ተኩስ አቆም ስምምነት ነበረ የተፈራረመነው። ነገር ግን በአጭር ጊዜ ተመልሶ ወደ ጦርነት ላለመግባት ሲባል ዘላቂ የተኩስ አቆም ስምምነት ነበረ የተደረገው። በዚያ ስምምነት ውስጥ ደግሞ ብዙ የማንስማማባቸው የስምምነቶች ነጥብ ገብተዋል ሲሉ የተስማሙባቸውን ሰነዶች አሁን አናውቃቸውም ሲለው ይናገራሉ። ሞንጆሪኑ ይቀጥላሉ ነበሩ። አንዳንዶቹማ የማናውቃቸውና ያልተስማ ያልሰማናቸው ነጥቦችም ነበሩ የተካተቱት። ጊዜ አስተዳደሩ ከያዘው የ27 የካቢኔ አባላት 14 ህወሀት ይሁን ተባለ ቀሪው 13 ወንበር ደግሞ ሰራዊቱን ጨምሮ ሌሎች ፓርቲዎች፣ ምሁራንና የሲቪክ ማህበራት እንዲካፈሉ ተስማማን። ፕሪቶሪያ ላይ የተደራደርነውም ሆነ ትልቁ ፓርቲ ህወሀት ስለሆነ አብላጫውን ስልጣን ይይዛል ነው የተባለው። ለስልጣን የምንታገለው ህወሀት የፖለቲካ ፓርቲ እንጂ እድር ወይም ማህበር አይደለም። ስልጣን መመኘት ለአንድ የፖለቲካ ድርጅት ኃጢአት አይደለም። የምንመኘው ስልጣን ነው፣ ስልጣኑን ደግሞ እንይዘዋለን። ነገር ግን ይህ ስልጣን ፍላጎት ከድርጅት ወጥቶ ግለሰባዊ ሲሆን ትልቅ ችግር ሊፈጠር ይችላል። እኛም ስልጣን ነው የምንፈልገው ብለዋል። አንዳንዶች አካታች መንግስት በትግራይ መመስረት አለበት እያሉ ነገሩን ያሳስቱታል። ሆኖም ግን ፕሪቶሪያ ላይ አካታችሁን ተባለ እንጂ ጊዜያዊ አስተዳደሩ ሲመሰረት ተፈራራሚዎቹ እየተወያዩ አስተዳደሩን በስምምነት ይፈጥሩታል የተባለው። ፕሬዝደንቱን ጨምሮ ከህወሀት አብላጫው ወንበር የሚያዝ እንደሚሆን ይታወቃል። ከሰራዊቱና ከምሁራን ደግሞ ሁለት ምክትሎች ከፕሬዝደንቱ ስር ይኖራሉ ተብሎ ነበር። በመስረታው ጉባኤ ላይ የተስማማ ነው። ህወሀት ባደረገው የማዕከላዊ ኮሚቴ ምርጫ በስድስት ተቃውሞ ደብረ ሲሆን ፕሬዚደንት ሆነ ተመረጠ ለጊዜ አስተዳደሩ መሪነት ደግሞ ይህ በቂ ቢሆንም የፌዴራል መንግስቱ ግን አልፈልግም ቀይሮ አለን ወጣትና ምሁር ከማዕከላዊ ኮሚቴ አባል መርጣችሁ አድርጉ ስላለን አልተስማማንም በወቅቱ አልፈለግንም ነበር አልቃት ትግቡብን ማለት የምንችልም የምንችልበት አቅምም በወቅቱ አልነበረንም። በጀት ለመፍቀድም ሆነ ለሌላ የፖለቲካ ውይይት ለመጀመር ጊዜያዊ አስተዳደር በቶሎ ይመስረት ይባል ስለነበር ያለንበት ሁኔታንም ለመከራከር የሚያስችል ስላልነበረ በውስጣችን ብዙ ተሟግተን አራት ሰዎችን ድጋሚ መረጠን። በስተመጨረሻም 18 ለ17 በሆነ ድምጽ ጌታቸው ረዳ ፕሬዚደንት ሆኖ ተመረጠም። ጌታቸው ረዳ የማዕከላዊ ኮሚቴ ብቻ ሳይሆን የስራ አስፈጻሚ አባል ጭምርም ስለነበር ምርጫችንን ፌዴራል አይቀበለውም የሚል ግምት ቢኖረንም ብልጽግና ግን በሙሉ ድምጽ ተቀብየዋለው ነበር ያለን አቶ ጌታቸው ፕሬዝደንት ከሆነ በኋላ ግን ወዲያው ስህተት መፈጸም ውስጥ ገባ በማለት ሞንጆሪኖ ጌታቸውን ሲከሱ ይደመጣሉ። ለብቻ መንቀሳቀስ ጀመረ። ህወሀት ለረዥም ጊዜ የገነባውን የጋራ አመራር ባህላችንን አፍርሶ በአጭር ጊዜ በደብዳቤ ብቻ በግሉ ሰዎችን ማባረር፣ ማስፈራራት ጀመረ። አካሄዱ እየተበላሸ ሲመጣ በመጨረሻ ግምገማ እናደርግ ተብሎ ረዥም ጊዜ የወሰደ ግምገማ ተደረገ። ሂስና ግለ ሂስ አደረግን። መሰረቱን የሳቱ ሰዎችም ኮሚቴ ተቋቁሞ ክትትል እንዲደረግ ወሰንን። ለብልጽግና የሚሰልሉ በማህበራዊ ሚዲያ መረጃ የሚያሰራጩ ሰዎችም ነበር የገጠሙን። ድርጅቱ ከመንገዱ እንዲወጣ የሚፈልጉ ኃይሎችንም አግኝተናል ይላሉ ሞንጆሪ ነው። ይህንን መሳይ ይዘት ያለው የህወሀት አመራሯ የፈትለወርቅ ሞንጆሪኖ ንግግር ደግሞ አቶ ጌታቸው ከሰሞኑ ከሰጡት መግለጫ ጋር ፍጹም የሚቃረን ሲሆን ነው የሚታየው ያለው ሪፖርተር ጋዜጣ። በዚህ ሁኔታ ፌዴራል መንግስቱ ገብቶበት ቢሆን የህወሀት መከፋፈል በቀላሉ ይፈታ ይሆን ወይ የሚለው ጉዳይ ጥያቄ እየተነሳበት ነው። የትግራይ ክልልን የከበበው የህወሀት መከፋፈል የጀመረው ፍትጊያና ሽኩቻ ተባብሶ ወደ ቀጠናዊ ጦርነት ይሸጋግራል ወይስ በቶሎ በሰላም ሰላም ይረግባል የሚለው ጉዳይ አሁን የብዙዎች ጥያቄ ሆኗል። የአሜሪካ፣ የጀርመን፣ የእንግሊዝ፣ የአውሮፓ ህብረትን ጨምሮ በኢትዮጵያ መቀመጫቸውን ያደረጉ 25 ሀገሮች ኤምባሲዎች በጋራ ባወጡት መግለጫ የትግራይ ሁኔታ እንዳሳሰባቸው ሐሙስ ዕለት በጋዜጣዊ መግለጫ ይፋ አድርገዋል። የአፍሪካ ህብረትን በበኩሉ የትግራይ ጉዳይን በቅርበት እየተከታተለ መሆኑን አመልክቷል። ህብረቱ የሚመለከታቸው ሰላም ስምምነቱ ባለቤቶች በዓለም አደባባይ የፈረሙትን ስምምነት እንዲያከብሩ ጥሪ አቅርቧል። ህብረቱም ንግግር እንዲደረግ እሰራለሁም ብሏል። የትግራይ እጣ ፈንታ ታዲያም በቀጣይ ምን ሊሆን ይችላል? ኤርትራን የሚያሳትፍ ዳግም ግጭት